ሰላም ጤና ስጥልን ተከበራችሁ ተመልካቾቻችን፣ ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ እያደረስኩ ሰማሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በሐረሪ ክልል በአርባ አልሚዎች ላይ ከማስጠንቀቂያ ጀምሮ እስከ ኢንቨስትመንት ፍቃድ ስረዛ እርምጃ ተወሰደ። በሐረሪ ክልል በአርባ አልሚዎች ላይ ከማስጠንቀቂያ ጀምሮ እስከ ኢንቨስትመንት ፍቃድ ስረዛ የሚደርስ እርምጃ መወሰዱን የክልሉ ኢንተርፕራይዝ እና ኢንዱስትሪ ልማት ቢሮ ምክትል ኃላፊ አቶ ሀምዲ ሳላዲን ገለጹ። የቢሮው ምክትል ኃላፊ አቶ ሀምዲ ሳላዲን በሰጡት መግለጫ መሬት ወስደው በውሉ መሰረት ወደ ስራ ባልገቡ፣ ግንባታ ባቋረጡና ግንባታቸውን ሳያጠናቀቁ ስራ በጀመሩ አርባ አልሚዎች ላይ እርምጃ መውሰዱን መናገራቸውን ብስራት ሬዲዮ ሰምተዋል። በዚህም መሰረት እርምጃ ከተወሰደባቸው ባለሀብቶች መካከል አስራሰባ ሰባቱ በገቡት ውል መሰረት ያላለሙና መሬት ተረክበው ወደ ስራ ያልገቡ ናቸው። አስራ ስምንቱ ያለ በቂ ምክንያት ግንባታ ያቋረጡና አምስት ግንባታቸውን ያላጠናቀቁ ብሎም በከፊል የመስራት ፍቃድ ሳይወስዱ በግንባታው ስራ የጀመሩ አልሚዎች ናቸው። በዚህም አምስት የኢንቨስትመንት ፍቃድ ስረዛ፣ አስራ ስምንት እገዳና አስራ ሰባት ከመጀመሪያ እስከ መጨረሻ ማስጠንቀቂያ በመስጠት እርምጃ መወሰዱን ጠቁመዋል። በተለይም ባልተጠናቀቁ ግንባታዎች ላይ ስራ የጀመሩ አልሚዎች ግንባታቸውን ባለመጠናቀቁ በዜጎች ላይ ጉዳት ሊያደርሱ የሚችሉ መሆናቸውን ከግምት በማስገባት እርምጃ ተወስዷል። የኢንቨስትመንት ፍቃድ የወሰዱ አልሚዎች የስራ እንቅስቃሴ ልዩ ትኩረት በመስጠት በጥብቅ ስነ ምግባር ከመምራት ጀምሮ በኢንቨስትመንት ዘርፍ የተሰማሩ አልሚዎችን ችግር ለመፍታት በቁርጠኝነት እየሰራ መሆኑ ተገልጿል። መንግስት ከሚያደርገው ድጋፍና ክትትል ባሻገር በኢንቨስትመንት ፍቃድ መሬት ወስደው ወደ ስራ ያልገቡ አልሚዎች ላይም ክትትል በማድረግ ተገቢውን እርምጃ የመውሰዱ ስራ ተጠናክሮ እንደሚቀጥል አቶ ሐምዲ ሳላዲን ተናግረዋል። በቦክስና በብረት ዱላ የሰው ጥርስ ያወለቁ ሁለት ግለሰቦች በእስራት ተቀጡ። በቦረናና በምዕራብ ወለጋ ዞን በቦክስና በብረት ዱላ የሰው ጥርስ ያወለቁ ሁለት ግለሰቦች በስራት ተቀጡ። በቦረና ዞን ድቡልቅ ወረዳ ድቡልቅ ከተማ ውስጥ አብረው ሲዝናኑ የነበሩ ሁለት ጓደኛ ማቾች በፈጠሩት ጸብ የጓደኛውን ሶስት ጥርስ በቦክስ ያወለቀው ግለሰብ በስራት ተቀጥቷል። የሐረና ቡልቅ ወረዳ ፖሊስ ጽፈት ቤት የወንጀል ምርመራ ክፍል ኃላፊ ረዳት ኢንስፔክተር አወሉ መሐመድ እንደገለጹት ተከሳሽ መሐመድ ኑር አብድርሃማን የተባለው ግለሰብ ነሐሴ 23 ቀን 2017 ዓ ም ከቀኑ ከቀኑ ስድስት ሰዓት ላይ ከጓደኛው ጋር በአንድ ቦታ እየተጫወቱ እያለ በነገር አለመግባባት በተፈጠረ ጸብ ውስጥ በመግባታቸው ተከሳሽ ድንጋይ ጨብጦ በእጁ በመያዝ በጓደኛው ጥርስ ላይ በሰነዘረው ቦክስ የተጎጂውን ሁለት የፊት ጥርስና አንድ የታች ጥርስ ሲያረግፍ ሌሎች ጥርሶች እንዲነቃነቁ ማድረጉን በማስረጃ መረጋገጡን ገልጸዋል። ፖሊስም የወንጀሉን ድርጊት በሕክምናና በሌሎች ማስረጃዎች በማጠናከር የምርመራ መዝገቡን ለአቃቤ ሕግ ልኳል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የቡልቅ ወረዳ ፍርድ ቤትም ጥቅምት የሰባ ቀን 2018 ዓ ም በዋለው ችሎት ተከሳሹን ጥፋተኛ በማለት በአምስት ዓመት ከአስር ወር እስራት እንዲቀጣ ወስኖበታል። በተመሳሳይ በምዕራብ ወለጋ ዞን ሆማ ወረዳ ከብቶች ሰብሌን በሉ በሚል ምክንያት በብረት ዱላ ሶስት ጥርሶች ያረገፈው ግለሰብ በእስራት መቀጣቱን ፖሊስ አስታወቀ። የምዕራብ ወለጋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽህፈት ቤት ኃላፊ ዋና ኢንስፔክተር ቹቹ ኢቱ እንደገለጹት ተከሳሽ ታሪኩ በቀል የተባለው ግለሰብ ግንቦት ዘጠኝ ቀን 2017 ዓ ም ከቀኑ ዘጠኝ ሰዓት ላይ ሲባ ጨበራ የተባለ ቀበሌ የግል ተበዳይ ቢንያም ግርማ የተባለውን ግለሰብ ከብቶች ሰብሌን በሉ በሚል ሰበብ በብረት ዱላ ጥርሱን በመምታት የላይኛውን ሁለት ጥርስና የታች አንድ ጥርስ በአጠቃላይ ሶስት ጥርሶች እንዲረግፉ ማድረጉን በማስረጃ መረጋገጡን ገልጸዋል። ፖሊስም የወንጀል ድርጊቱ በሕክምናና በሌሎች ማስረጃዎች በመጠናከር መዝገቡን ለአቃቤ ሕግ ልኳል። በአቃቤ ሕግ የተመሰረተውን ክስ የተመለከተው የሆማ ወረዳ ፍርድ ቤት ጥቅምት 17 ቀን 2018 ዓ.ም ም በዋለው ችሎት ተከሳሽን ጥፋተኛ በማለት በአምስት ዓመት እስራት እንዲቀጣ ወስኖበታል። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። አሬሴፍ በሱዳን ኤልፋሽር ቢያንስ 1500 ሰዎችን መግደሉ ተሰማ። የፈጣን ድጋፍ ሰጪ ኃይሎች አርሴፍ በቅርቡ በሱዳን ምዕራብ ዳርፉር ግዛት አልፋሽር ከተማን በያዙበት ወቅት ባደረሱት ጥቃት በርካታ ሰዎች ተገድለዋል ሲል የሕክምና ቡድንና ተመራማሪዎች ተናግረዋል። ሀገሪቱን ለመቆጣጠር ከሱዳን ጦር ጋር እየተዋጋ ያለው አርሴፍ ባለፉት ሦስት ቀናት ውስጥ ሲቪሎች የተከበበችውን ከተማ ለመሸሽ ሲሞክሩ ቢያንስ 1500 ሰዎችን መግደሉን የሱዳን ዶክተሮች ኔትወርክ አስታውቋል። የሀገሪቱን የእርስ በርስ ጦርነት የሚከታተለውን ቡድን ሁኔታው እውነተኛ የዘር ማጥፋት ሲል ገልጿል። ዓለም ዛሬ እየተመለከተው ያለው እልቂት ከአንድ ዓመት ተኩል በፊት በኤልፋሽር ከ14 ሺህ በላይ ንጹሀን ዜጎች በቦምብ ጥቃት በረሃብ እና ያለ ፍርድ ቤት ትዕዛዝ ሲገደሉ መቆየታቸውን የሚያሳየው ድርጊት ማራዘሚያ ነው ሲል ቡድኑ ገልጿል። ጥቃቶቹ እየተፈጸሙ ያሉት ሆን ተብሎ በተካሄደው የግድያና የሰው ዘሬ ማጥፋት ዘመቻ አካል ነው ብለዋል። አርኤስፍ ከ2023 ጀምሮ ከሱዳን ጦር ጋር ደም አፋሳሽ የእርስ በርስ ጦርነት ውስጥ ገብቷል። በዚህም በአስር ሺዎች የሚቆጠሩ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ሰዎች ተፈናቅለዋል። ከ17 ወራት ከበባ በኋላ እሁድ ዕለት በዳርፉር የሚገኘው የሰራዊቱ የመጨረሻ ምሽግ የሆነውን ኤልፋሽርን አሬሴፍ አሸንፏል። የሱዳን መንግስት ረቡ እንዳስታወቀው ከዚያን ጊዜ ጀምሮ በከተማዋ ቢያንስ 2000 ሰዎች መገደላቸውንና በሰላማዊ ሰዎች ላይ የተፈጸሙ ጥቃቶችና ከቤት ወደ ቤት የሚደረጉ ጥቃቶችን በተመለከተ ታማኝ ሪፖርቶች እንደደረሰው ገልጿል። የኔዘርላንድ የመሃል ዘመን ፓርቲ የቀኝ ክንፍ ኃይሎችን በማሸነፍ ድል አደረገ። የመሃል ግራ ዲ 66 ፓርቲ በኒዘርላንድ አጠቃላይ ምርጫ ትልቅ ስኬት አስመዝግቧል በዚህም በመንግስት ምስረታ ንግግሮች ግንባር ቀደም ሆኖ ከቆየው የቀኝ አክራሪው የፍሪደም ፓርቲ በመራጮች መካከል ያለው ድጋፍ ማጣቱ ተመላክቷል ሐሙስ እለት 90 በመቶ የመራጮች ድምፅ የተቆጠረ ሲሆን ዲ 66 ና ፒቪቪ ሁለቱም 150 መቀመጫዎች ባለው የታችኛው ምክር ቤት 26 መቀመጫዎችን እንዳሸነፉ ተረጋግጧል ውጤቶቹ የቀኝ ክንፉ ፒቪቪ ፓርቲ መሪ ገርት ዋይልደርስ ወይም አንዳንድ ጊዜ የ ች ትራምፕ በመባል ለሚታወቁት ከባድ ውድቀት ሆኖ ያሳያል። ዲ66 ግን ትልቁን ትርፍ በምርጫው አግኝቶ መቀመጫውን በሶስት እጥፍ አሳድጎታል። መጨረሻው ውጤት ምንም ይሁን ምን ዊልደርስ ጠቅላይ ሚኒስትር እንደማይሆኑ እርግጠኛ ናቸው። ምክንያቱም ሁሉም ዋና ዋና ፓርቲዎች ከዊልደርስ ጋር መስራትን ውድቀት አድርገዋል። ዊልደርስ ረቡ ማምሻውን ፓርቲያቸው መቀመጫ በማጣቱ ቅር እንደተሰኙ ተናግረው የሚቀጥለው የመንግስት አካል እንደማይሆኑ አምነዋል። ነገር ግን ከተቃዋሚዎች ጋር ለመታገል ቃል ገብተዋል። በእርግጥ ብዙ መቀመጫዎች ሰዎችን ማሸነፍ እንፈልግ ነበር። ይህ ባለመሆኑ ተጸጸቻለሁ ሲሉ አክለዋል። በውጤቱም የ38 ዓመቱ የዲ 66 መሪ ሮብ ጄንተን የሀገሪቱ በዕድሜ ትንሹ ጠቅላይ ሚኒስትር ሆነው መንግስት እንዲመሰርቱ ያስችላቸዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቱቤ መረጃ ሰዓታችን ይህን ይመስላል። መረጆቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬ ቆይታ አድርጌያለሁ። መልካም ቆይታ